ሞቅ ደመቅ እያደረጉት ነው ያሉት ሰብራችሁን ከቆያቸው የሚነግራቸው ላይክ ሸር፣ ሰብስክራይብ በራ ለ በሬን እያያቸው ሳት ሰብሩ ማለት ነው። እና እንግዲህ እንዳያቸው እንደሰማቸው ማለት ነው። ሩታና አብርሽ ዱባይ ገብተው ነበረ። ከዛም በኋላ ያው እንዳሉት እቅዳቸው ጊዜው ቢረዝም ማለት ነው በአንዳንድ ነገሮች ጊዜውን ቢረዝም ስድስተኛ ወር እንደዛ ዱባይ ሄደን ቀለበት እናደርጋለን፣ ሰርጋችሁ በዱባይ ነው ብለው እንዳሉት እንግዲህ ቃላቸውንና አሳግተዋል ማለት ነው ማለት ነው። እንግዲህ እንኳን ደስ ያላችሁ ልንላቸው ይገባል። በጣም የሚገርም ነው ማለት ነው። የሰው ልጅ በቃሉ ሲገኝ እና አሰብበት ሲደርስ በጣም ደስ ይላል። እንግዲህ አይለያችሁ፣ ውለዱ፣ ክበዱ ነው የምንለው ማለት ነው። መልካምን ሁሉ ነገር እንመኝላችኋለን። ነገር ግን ካሁን በኋላ በሕይወታቸው እንዳትቀልዱ፣ በሕይወታቸው ላይ እንዳቀልዱበት ነው የምንለው። ምክንያቱም ትደርስ ትልቅ ነገር ስለሆነ ማለት ነው። እንግዲህ ደስ ይላል። እንደዚህ ደስ በሚል ነገር በቃ ማስታወሻ ነገር አስቀምጣቸው መጋባታቸው ጥሩ ነው፣ በርቱ እንላለን። አዎ ይሄ ሁሉ የነ ለምለም እጅ አለበት የነ ለምለም አስተዋጽኦ አለበት። እና ብዙ እህቶቿና ወንድሞቿ እንደዚህ ያበቃችው ለምለም ልትመሰገን ይገባል ማለት ነው። የእናንተ ዝመድርስ የእሷ አሻራ አለበት ብዬ ስለማስብ ማለት ነው። እና ግን እና ግን ማለት ነው የመዳን ቀዋሞችም ዱባይ ሂደው ለማግኘት ችለዋል ማለት ነው። እነሱንም እነሱም ያው ፈታ ዘና ነ ጽጌ ሁሉ አሉ ማለት ነው። እና ጽጌ ራሱ ቀለበት ያደርግላት አዳኒ ብለን እንጠብቃለን። ምክንያቱም እሱ ቀለበት እንደሚያደርግ ለሆነች ልጅ ቀለበት እንደሚያደርግላት ለዓመታት የሚወዳት ልጅ ቀለበት እንደሚያደርግላት በዛው በናአብርሽ ድግስ ላይ ተናግሮን ማለት ነው። ያን ነገርም ደግሞ እንጠብቃለን። እና ወደ ሌላ ሰው ወስዳችሁ ሚፍታህ ሚፍታህ እንግዲህ ፍቅር ፍቅር እየሸተተ ነው የሚፍታህ ቤት እንግዲህ ማለት ነው። አንድ ቀን በሱ ቤት አንድ ቀን በናድያ ቤት እየመጡ ነው። ናዲያ ሳቄታዋ ማለት ነው ቆጅ እየዋለች ትቻ ለሄር ነው በማለት ደንግጣዋለች ማለት ነው። ሌላ ላገባ ነው ምናምን እያለችው ነው ያ ማለት እንግዲህ ልታገባ እንዳይመስላችሁ ሚፍታህን እንግዲህ ተፍተፍ በል አፍጥነው እያለች ነው ማለት ነው። ይሄ ላገባ ነው የሚባለው ነገር እንዳፈጥነው ያደርጋል ማለት ነው። ስለዚህ ሚፍታህ ረጋ ያለ አርቆ አሳቢ ጎበዝ ልጅ ነው። ስለዚህ ተገብታችሁ አብራችሁ ብትኖሩ የሚለውን እናስባለን። እንግዲህ ቆንጂዬ በቃ ደስ የምትል ልጅ ማግባት እፈልጋለሁ ይል ነበር በፊትም ኢንተርቪው ላይ ና ያን ነገር እያገኘ ወይንም ያየ ይመስለኛል። እና ሚፍታ ያን ነገር ደግሞ እውን ያደርገዋል ብዬ ተስፋ አደርጋለሁኝ። አብራችሁ ሆናችሁ እንደምናያችሁ ተስፋ እናደርጋለን። እንግዲህ በመካከላችሁ ሌላ ነገር ከሌለ ነይቱ ብቻ ካልሆነ በፍቅር ከተገናኛችሁ ያስመርላችሁ መርላችሁ እንላለን፣ ማለት ነው። ያዝርቃችሁ ነው የምንለው። እንግዲህ በተሻለ ነገር እንጠብቃችኋለን። ፈጣሪ አይለያችሁ ነው የምንለው። ታምራላችሁ። ነገር ግን ሰከነ ማለት ሞክር ይሄታችን፣ ምክንያቱም ቻ አዱኒያ ፈተና ነች። ቆንጅዬ ነች፣ ሁሉ ነገር አላህ አሟልቶ ሰጥቶሻል። ሰውን ፈትነች እንዳትፈተኝ ትንሽ እንትን ብትይ ነው የምንለው። ሳቅሽን ብትቆጥቢ ሳቅሽን በአቅል ብታደርጊ ፈክተሽ በልክ ቢሆን እና ከዛ በላይ ሳቅ ባታብዥ ነው የምንለው። ምክንያቱም ሲየልጅነሽ እና እንዳትጎጅም እያግዝሻል ማለት ነው። ምክንያቱም በጣም ትስቂያለሽ፣ የቀረበሽ ሰዎች ጋራ ለመቀራረብ ያለሽ ነገር በጣም ቀላል ነው፣ ሲፕል ነው። ነገር ግን ሊጎዳሽ ስለሚችል ተጠንቃቂ ማለት ነው። ይን ወዱ ተጠንቃቂ፣ እራስሽን ጠብቂ ነው የምንለው እና እንሻ አላህ ያው አብራችሁ ሁናችሁ እንደምናያችሁ ተስፋ እናደርጋለን። አንቺም ከፍ ብለሽ እንደምናያሽ ተስፋ እናደርጋለን ማለት ነው። እና እንግዲህ ሚፍታህ መልስ ይሰጣል ብዬ ተስፋ አደርጋለሁ። ይህ እየተጠያየቃቸው ሁሉ ነገር አይተናል ማለት ነው። ነገር ግን እውነቱን ለማወቅ ደግሞ እኛ ጓጉተናል። እንግዲህ ኢንሻላህ በቅርብ ቀን ተሰውቁናላችሁ ብለን ተስፋ እናደርጋለን። ሰላማችሁ ብዙት ይበልልን። በተሻለ ነገር እንጠብቃችኋለን። ውድና የተከበራችሁ የቻና ላይ ቤተሰቦች እንግዲህ አበረታቱኝ፣ ሰብስክራይ በማድረግ አበረታቱኝ። በአዲስ ነገር አላህ ይዋፍቀን ማለት ነው። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን ይሁን። ሁላችን በዶአ እንበርተው። ሰላማች ብዛ። አሰላሙ አሌይኩም ራህመቱላሂ ወበረካቱሁ። በአዲስ ነገር እንገናኛለን። አበረታቱኝ ማለት ነው።